ፕሬዝዴንተር ገብረ ጽዮን ገብረ ሚካኤል የሚመራው የህዋ ክንፍ ህዋትን በድጋሚ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው በድጋሚ አሳውቋል። ቡድኑ ቦርዱ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰ አደገኛ ሁኔታ ሊከሰት እንደሚችል አስጠንቅቋል። ፌዴራል መንግስት ጉዳይን ወደ ቴክኒካ ጉዳይ እያዋረደው ይገኛል በማለት የከሰሰ ቡድኑ መንግስት የፕሪቶሪያው የግጭት ማቆም ስምነት መፍረስ እንዳከብርም አጥብቆ ጠይቋል። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራልኝ ሲል ሌተናር ጄኔራል ታደሰ ወረደ ገለጸ። የትግራይ ጊዜው አስተዳደር ፕሬዝዳንት ሌተናር ጄኔራል ታደሰ ወረደ አውራምባ ታይምስ ከተባለው ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚያው ወቅት በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልስ ሰጥተዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራ የህዋት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከያዘ አርባ ቀን ተቆጥሯል ብሎ ነበር። ይኸው ኃይል አቶ ጌታቸው ረዳ አስተዳደር ላይ ህገወጥ ተግባሩን ተጋግሎ ወደ ተባባሰ ግጭት እንዳያምራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚለው አገላለጽ ተጠቅሞ ነበር። ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት የመጋቢት 2015 ዓ ም የመጡ ናቸው ሲልም ጠቅሷል። የጊዜ አስተዳደር ቆይታ ሁለት ዓመት መሆኑ ይታወቃል። እንዲያም ሆኖ ስድስት ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜ አስተዳደር ለስድስት ወር ለማራዘም የሚያስገድድ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ ም ወደ ኃላፊነት የመጡ አቶ ጌታቸው ረዳ መጋቢት 2017 ዓ ም የሁለት ዓመት ቆይታችሁ ጨርሰው ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀው አዋጅ ጊዜ አስተዳደር ለአንድ ዓመት ማራዘም ነው። በተራዘመ የጊዜ አስተዳደር ዕድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም ሲሉ ገለጹ። እንደ አዲስ በተራዘመው ጊዜ አስተዳደር ወደ ኃላፊነት መጥቻለው በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዚያ የሚወስደ ምክንያት አልነበረም ሲሉ አብራርተዋል። ያም አለ ያህል ጉዳዩ አሳሳቢ የሆነው መፈንቅለ መንግስት ተካሂደዋል ወይስ አልተካሄዱ የሚለው ክርክር እሰጥ አገባ ካለ ሶስተኛ ወገን እድል እንሰጣለን የሚያጣራ አካልም ይኖራሉ። ምናልባት እነሄ ይህንን ጉዳይ የሚያጣራ አካል ላቋቋሙ ብለው ታማኝነት ተቀባይ ላይኖረ ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው እላለሁ ሲሉ መልሰዋል። ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራልኝም ሲሉ አሳሰቡ። ኢትዮጵያና ሞሮኮ በወታደራዊ ዘርፍ ትብብር ለመስራት የሚያስችላቸውን ጉዳይ ተወያዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጄኔራልና የደቡብ ዞን ጦር አዛዥ ሌተናል ጄኔራል መሐመድ ባሬድ የተመራ ልዑክ ተቀብለው አነጋግረዋል። በ1955 ዓ ም አካባቢ በይፋ የተጀመረ ኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲ ግንኙነት በፓን አፍሪካ መንፈስና ለአህጉራዊ አንድነት የጋራ ቁርጠኝነት የታየበት ውሳኔ እንደነበረ ፊልድ ማርሻል ብርሃኑ አስታውሰዋል። ባለፈው ዓመት በአዲስ አበባና በራባት የተካሄደው ከፍተኛ ደረጃ ወታደራዊ ልዑክ ምክክር ሁለቱም ሀገራት በትብብር ለመስራት የሚያስችሉ ጉዳዮች እንዲፈትሹ እድሎች ፈጥሮላቸው ነበር ተብሏል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጀኔራልና የደቡብ ኃይል ጦር አዛዥ ሌተናል ጀኔራል መሐመድ ባሬድ በበኩላቸው በተደረገላቸው አቀባበልና ምስጋና አቅርበው ኢትዮጵያ አፍሪካ ነጻ ምልክት መሆኗ ወታደራዊ ትብብሩም ለአፍሪካ ሰላም ደህንነት የምናበረክተው አስተዋጽኦ የጎላ ሚና ይኖረዋል ብለዋል። ሁለቱም ሀገራት በተለያዩ የአፍሪካ ቀጠና የሚገኙ መሆናቸው የገለጹ መከላከያ ውጭ ግንኙነት ወታደር ትብብር ዋና ዳይሬክተር ዳይሬክተር ሜጀር ጀኔራል ተሾመ ገመቹ በየቀጠናቸው የሚያበረክቱት አስተዋጽኦ በተጨማሪም በጋራ ለአፍሪካ ሰላምና ደህንነት እንዴት በትብብር መስራት እንዳለ ባቸው ምን ምን ጉዳዮች ላይ መተባበር እንዳለባቸው ውይይት አድርገዋል ተብሏል። በሞሮኮ ወታደራዊ ተቋማት በቴክኖሎጂ ሽግግር በሳይበር አየር ኃይልና በባህር ኃይል ኢትዮጵያ የምትወስደውን ተሞክሮ ያለው የገለጹት ጄኔራል መኮንኑ የኢትዮጵያ አሁን በኢንዱስትሪ እያሳየ ካለው እመርታ አንጻር ደግሞ እነሱ አብረው እንደሚሰሩና መጪውን ሁኔታ ያገናዘበ ልምድና ተሞክሮ በመለዋወጥ በቀጠና የሚኖረው የሰላም ደህንነት ጉዳዮች አብረው ለመስራት የሚያስችል ውይይት መደረጉን ገልጸዋል። በውይይቱ ላይ አየር ኃይል፣ ባህር ኃይል፣ መከላከያ ትምህርትና ስልጠና እንዲሁም ሎጂስቲክ ዋና መስሪያ ቤት ኃላፊ ተገኝተዋል። ሁለቱ ሀገራት በቀጠና የመግባቢያ ስምምነት ይፈራረማሉ ብለዋል። ውይይቱ ተከትሎ ካምዱን በሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ አየር ኃይል እየተከናወለን ተግባር ትራምፕ ሩሲያ ነጻ ያወጣቻቸውን አካባቢ ተቆጣጥራ መቀጠል በተመለከተ ያዙት አቋም የማይለወጥ መሆኑን አንድ ዘገባ አመላከተ። ዶናልድ ትራምፕ ዘለንስኪ ግጭቱን ለመፍታት የልዩ መልእክተኞችን ሀሳብ ከመቀበል በስተቀር ሌላ ምርጫ የለውም ብለው እንደሚያምኑ በስቲኮቭ ዊትኮቭ ቅርብ የሆኑ ምንጮች ጠቅሶ አንድ የብሪታንያ ጋዜጣ ዘግቧል። ምንጩ እንዳሉት ዋሽንግተን ኬቭን የማትተማመን ከሆነ ጭራሽ ለወራት ወይም ለአመታት ሊቀጥል እንደሚችል ገልጻለይ። ትራምፕ ግጭቱን ለማቆም የሚደረገው ስምነት ክሪምሊን የሩሲያ አካል ሆና ትቀጥላለች ሲሉ ቀደም ሲል አስታውቀዋል። የክሪምሊን ቃል አቀባይ ዲሚትሪ ፖስኮ ጉዳዩን በተመለከተ በሰጡት አስተያየት ከሞስኩ ጋር ሙሉ በሙሉ የሚጣጣም ነው ብለዋል። ሩሲያ የኔቶን ድንበር አራወጠችው። ሩሲያ የጦር አውሮፕላኖች ወደ ኔቶ አባል ሀገራት ጥሶ ሊገባ ሲል የኔቶ ተዋጊ ጀቶ የተረባርበው ማስመለሳቸው ተዘግቧል። ሩሲያ የላከቻቸው የጦር አውሮፕላን የተራ የጦር አውሮፕላን ሳይሆን ለኒኩለር ጥቃት ተጠቃሚ መረጃ የሚሰበስብ አሊዩዥን የተባለ አይኤል ሀያ መሆኑን ታውቋል። ከሰሞኑ የኔቶ በር ደጋግሞ እያንኳኳ ያለ የሩሲያ አየር ኃይል በአንዲ ሳምንት ውስጥ ብቻ ሶስተኛ ጊዜ የኔቶ አየር ክልል ጥሶ ለመግባት መሞከሩ የኔቶ አባል ሀገራት ስዊድን ጦር አሳውቋል። በኔቶ ትእዛዝ ስር የነበሩ ሁለት የስዊድን ተዋጊ ጀቶች ትናንት ሐሙስ ምሽት በፓላስቲክ ባህር ወደ ፖላንድ አየር ክልል ሰብሮ ለመግባት እየተቃረበ የነበረ የሩሲያ አደገኛ የስለላ አውሮፕላን ማስመለሳቸውን የስዊድን የጦር ኃይሎች አስታውቀዋል። ቻይና በባህር ላይ በማረፍና መነሳት ለሚችል አውሮፕላን የገበያ ፈቃድ ሰጠች። በባህር ላይ ማረፍና መነሳት የሚችለ የቻይና ኤጂ 600 አሚፊያን ፊያን አውሮፕላን ለሀገር ሲቪል አቪዬሽን አስተዳደር የገበያ ፈቃድ ሰርቲፊኬት በይፋ ሰጥቷል። የውሃ ድራጎን የሚባል ስያሜ የተሰጠው አውሮፕላን ግዝፈትና ክብደት የዓለማችን ትልቁ አምንፊቢየስ አውሮፕላን እንደሆነ አስችሏታል። ኤጂ 600 አምፊቢያስ አውሮፕላን በውሃና በመሬት ማረፍ እንደሚችል ተደርጎ የተሰራ ነው። አንድ ጊዜ በተሞላ ነዳጅ 4500 ኪሎ ሜትር የመሸፈን አቅም ያለው ይህ አውሮፕላን ከባድ እሳት አደጋ ለማጥፋት፣ የባህር ኃይል ላይ ፍላጎት ለማካሄድ፣ ለነፍሰ አድን ተልእኮ እንደሚውል ተጠቁሟል። አውሮፕላኑ 13 ቶን ውሃና 500 ሰዎች የመጫን አቅም እንዳለው ተጠቅሰዋል። ይህ አውሮፕላን ስሪት ቻይና አቪዬሽን ኢንዱስትሪ የበላይነት እንድትቀናጅ ከማስቻሉ ባሻገር ለሚከሰተው አደጋ ፈጣንና አመርቂ እርምጃ መውሰድ የሚያስችል ነው ሲል ሲጂቲኤን በዘገባ አመላክተዋል። በአፍሪካ ለሩሲያ ጠላት የሆነ ሀገር የሏትም ሲሉ ሩሲያ አሳወቀች። የሩሲያ ውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ሞስኮ አፍሪካ አዲሱ ዓለም አቀፍ ስርዓት ውስጥ ነጻ ተዋናይ እንዲትሆን ለመርዳት ቁርጠኛ ነው ብለዋል። ላቭሮቭ ሩሲያ ከአፍሪካ ልማት ያላ ቁርጠኝና ሉዓላዊነት ትምህርት፣ በላቁ ቴክኖሎጂ ተደራሽነት ያተኮረ እንደሆነ ጠቁመዋል። ሩሲያ ለአፍሪካ ነጻነት ንቅናቄ ያደረገችውን ድጋፍ በማስታወስ በሀገሪቱ ጋር ያለው ታሪካዊ ወዳጅነት ትስስር አጉልተዋል። ላቭሮቭ አክለው ሩሲያና የአፍሪካ አጋሮች አዲስ ቅኝት አገዛዝ ለመቃወም ገለልተኛ ኢኮኖሚ መፍትሄ ለመመለስ በጋራ እየሰሩ መሆናቸውን አንስ ስተዋል። በሩሲያ የውጭ ጉዳይ ሚኒስቴር የአፍሪካ ትብብር ቢሮ ኃላፊ ታቴያንና ዶ ዶቫጋሊኮ በሩሲያና አፍሪካ ግንኙነት ዙሪያ ትኩረት ባደረገ ፎረም ላይ ባደረጉ ንግግር ሩሲያ አፍሪካ ተፈጥሮ አጋሮች ናቸው ብለዋል። የአፍሪካ አጋሮች ሩሲያ የአዲሱ ባለብዙ ማዕከል ዓለም አንዷ መሪ እንደሆነች እንዲሁም ሉዓላዊነት መከላከል የምትችለውና ሌሎች ሀገራትም በዚሁ የመርዳት አቅም እንዳላት ማወቃቸው አስፈላጊ ነው ብለዋል። የአህጉሪቱ ሀገራት በሩሲያ ላይ የሚጣሉ ማዕቀቦች ላይ አልተሳተፉም ሲሉ ዲፕሎማስ አጽንኦት ሰጥተው ተናግረዋል። ሀገሪቱ ቀስ በቀስ ራሱ የቻለች አለም አቀፋዊ ተዋና የሆነችና በዓለም አቀፍ ጉዳዮች ላይ ፖለቲካ ተጽዕኖ እየጨመረ መጥቷል ሲሉም አብራርተዋል።